ጉድ ጉድ ጉድ! ሰኢድ ጎዳና ወጣ። እንግዲህ ሰኢድ ጫቱን የቀመቀመ ነው፣ በደንብ አድርጎ ተኝቶ ማለት ነው። እንግዲህ ራሱን ጣለ፣ አበደ ማለት ነው። ሀዩ እንግዲህ እንደምታብድ እርግጠኛ ነኝ። ስሞያ እንግዲህ ይህን ቪዲዮን ካየሹ ቶሎ ብለሽ የልጆችሽ አባት ቶሎ ብለሽ ፈልገሽ አስገቢ፣ አንቺ ፍለጋ መጥቶ ማለት ነው። ሰላም አሊኩም ወረህመቱላሂ ወበረካቱ፣ የቻናል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? በዚህ ዝክር ብርድ ይበልልኝ። ሰላም ሰላም፣ ክርስቲያን ሰዎቼ እንዴት ናችሁ? ባላችሁበት፣ አላህ ይጠብቅልን። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማስቀመጥ ቤተሰቡ ነው። እንዲሁም ቤተሰብ ያልሆናችሁም እንደዚሁ ማለት ነው። እንግዲህ በጣም የሚያሳዝን ነገር ነው የመጣሁላችሁ ዛሬ ትልቁ ሰኢድ የሁለት ሚስት የሁለት ሚስት ባለቤት እንደዚህ ሆነዋል እላቸዋለሁ፣ እንዴ! እንግዲህ ጨርቁን ጥሎ ጨርቁን ጥሎ አብደዋል። እንግዲህ ስሙ ያጣ ትናንትና ተሳፍሮ ነበረ፣ ስሙ ያፈለገ ሄዶ ነበረ። እንግዲህ አጣ ተሳካላት ማለት ነው። እንግዲህ ያው ወንድ ልጅ ሲቸግረውና አንድ ነገር የፈለገው ነገር ሲያጣ እንዲህ ነው የሚያብደው ማለት ነው። አበደ ማለት ነው። እንግዲህ ያዙኝ ልቀቁኝ ያለ ነው። እዛ ቀን ደግሞ ሱማያ ልጆቿን ይዛ ሄደችበት። ባህርም ሄደዋል። እዛም ተኝተዋል። እንግዲህ መላቅ ጣሳ ጥሶታል። ብሩንም ጨረሱበት። አሁን ብሬ ማለት ጀመረ ሀይት ከዛ የሱማያ ራስህ ነው ያስገባላት ያስገባልኝ አላለች። የማንተ ራስህ ነት ያስገባላት ሀዩት ናት። ኤክስኪዝን የበዘበዘች። በነገራችን ላይ ሀዩት የጥቅም ሰው ናት። አትሆንህም ብር ብር ብር ብር ያለች በራ ልትሄድ ነው። እሷ ልጅ ነው ያገባኝ፣ የእሱ ነው። እንደዚህ ያቀጫጫት። ተለካ ብርሯት አብርሯት ማለት ነው። ጉድ እኮ ነው ዘንድሮ። ብር ብር ያለች እንግዲህ ልትበር ነው። አይኑ አይኒ ማለት ነው። እንግዲህ አሁንም ልታብድ ነው ጭራሽ። አንተ እንደዚህ እንዳበት ካየች ልታብድ ነው ማለት ነው። ወይም ተሳፍራ ሳትመጣ አይቀርም። ያው ቴልም ስላለ ትመጣለች ማለት ነው። ሜዳ አሁን ብሬ ማለት ጀመረ። ብርም የለውም ኪሱም ባዶ ሆነ። ጭራሽ የጫት መቀምቀሚያ ሆናል፣ ማለት ነው። ጫቱ እንዴት አድርጎ እንደሚበላው እና እንደሚያኝከው እይት ማለት ነው እንግዲህ ድረ ድግ በርቸበራል፣ በርቸበራል ማለት ነው። በጣም ነው የሚያመው፣ በጣም ነው የሚገርመው። እኔ ቢቀርብህስ ሙያ የትበቃህ ነበረ። እቺ ራስ ወዳጅ፣ ብር ወዳጅ፣ ሁሌ ብር ያለች ሴት ቢቀርብህስ ይሄ ሁሉም ነገር አይመጣም ነበር። ይሄ ሁሉም ነገር መጣው በሀዩት የተነሳ ነው ማለት ነው። በሀዩት የተነሳ ነው ማለት ነው። አሁን ይሄው ዋጋዋ ታገኘዋለች ማለት ነው። እንግዲህ አንተ ተሳፍረህ የምትመጣበትም አታገኙም። እንግዲህ አናቅ ብቻ እስቲ ሀዩት እንግዲህ ባስገባህላት ብር ትኬት ትቆርጥል ከሆነ ብቻ እንንጃ ለማለት ነው እንግዲህ አብዶል ሰኢድ ጭራሽ የጎዳና መስተዳደሪያ ሆነዋል። ውጪ ወጥተዋል፣ ልጆቹም ሰብስበዋል። እንግዲህ እዛ ጋ ያሉት ልጆች ሁሉም እንግዲህ ስራም የላቸውም። አንድ ላይ ቁጭ ብሎ እንዴት እንደሚሆኑ አይታቸዋል ማለት ነው። እንግዲህ ያሳዝናል። እውነት የሁለት ሚስት ባለቤት እንደዚህ ስትሆን በጣም ነው የሚያሳዝነው። በጣም በጣም ያማል እንጂ ያማል፣ ያማል። አይ ድልህ፣ አይ ድልህ፣ እውነት በጣም እኔ አንድ ሚስት በቃ ነበረ። እንግዲህ ስሟ ያገኛታለሁ ብሎ ሄዶ ነበረ፣ አልተሳካለትም። እሷም ደግሞ እንዳያገኘኝ ብላ ነው የሰው ቤት ተገባለ ያለችው። የሰው ቤት ካልገባሁ ያገኘኛል፣ ግን የሰው ቤት ከገባሁ አያገኘኝም ብላ ነበር። እንግዲህ ስሟ የስራዋን ቀጥላ እያሰራች ይሆናል። እስካሁን እንግዲህ አላስታወቀችም። ስራዋም እንደሆነ ናም ወይ ሰኢድ ወይ ሰኢድ ወይ ሰኢድ ይቀርብ ሳለ እንደገና አንተ ደግሞ የሶስተኛ ፈልገህ ነበረ ማለት ነው። ምክንያቱም የራሷ የነበረ የአምልኮ በቃችሁ መጀመሪያ የሚታችሁ እስከ ቅርብ ካላላችሁ እንዲህ ለማረጋችሁ ማለት ነው እና መጀመሪያ ሱማያ እቅርብ ብለሃታል። ያው ንግስት ናት። እሷ ግን አትፈልግም። በቃ ገባህ? አትፈልግም በቃ ለምን? ምክንያቱም አናዳህታት። ፋዩት የምትባል አናዳታለች። በነገራችን ላይ ማለት ነው። ስለዚህ አሁን እንግዲህ ሜዳ ወጣ ማለት ነው። እስኪ ማናቸው መጥቶ የሚያነሱት እንግዲህ እናያለን። ሀይወት ከሆነ ፍቅር የላትም። ፍቅር ቢኖራት ብር አትልህም ነበር፣ ጥላህ አትሄድም ነበር፣ ልጅ ትወልድልህ ነበር። ያው ልጅ እንደማትፈልግም በአንተ ቤዛ ተናግራለች። ብር ብቻም እንደምትፈልግ መኪና እንደምትገዛላት ቤዛ ተናግራለች። አላ ይሆነ ብቻ አላ ይሆነ ኪስ ባዶ ሆኖ እንዴት አርገት ትዘልቃለ? እንዴት አርገት ትኖራለህ? ብቻ አስቸጋሪ ነው ሁሉም ነገር ማለት ነው። አንተ እንደዚህ ሜዳ ላይ ወጣ ማለት በጣም በጣም ከባድ ነው ማለት ነው። እንዴ አራት መቶ ሺህ አራት መቶ ሺህ ስንት ባንክ ቦታ ሁሉም አስገባልኝ እኮ ነው ያለችው ቅድም፣ ትናንት አስጠነቀቀችው ማለት ነው። እና አሁን እስቲ ማናችሁ ያው ማናችሁ ትሆኑ ማናችሁ፣ እንግዲህ ሄዳችሁ ይሄ ልጅ ከዚህ ጫት እንደምታደርጉት ትኬት ቆርጣችሁ ወደ ሀገሩ እንድትሸኙት እንግዲህ እናያለን ማለት ነው። ሀዩት ከሆነ አታረገውም፣ ሀዩት አታረገውም። ለምን እሷ ብር ሊወጣት ሆሆ፣ እናቴ እሷ ብር ታስገባለች እንጂ አታስወጣም እናቴ፣ አታወጣም፣ አታወጣም። እሷ እየጠቀም ሰው ናት ሀዩት ማለት ነው። አሁን እስቲ ምን እንደሚወጡት እናያለን። ቤቱ ክራይ ማን ይከፍልልሻል? እዛኛውም የገዛችሁት ቤት ማን ይከፍልልሻል? አሁን ነው እንግዲህ አዳሚ ተያይዞ ስሙያ ያለችበት ቦታ የሚሄደው ማለት ነው። አሁን ይኸው ማን ይከፍልልሻል? አንቺን ብለሽ ነበር ማን ይከፍልልኛል? ይህን ይኸው እዛንም ይሄ አንተ ከየት ክባላ ብለሽ ነበረ። አሁን ውጪ ወጥተሽ ማልቀስ ነው ወይም ጣስ ሆኖ ጣሶ እሱን መለማመጥ ነው ወይም በቃ ትተሽ መውጣት ነው። ያለሽ እድል ይሄ ነው። ምንም ማድረግ አይቻልም ማለት ነው። ሀዩት፣ የጥቅም ሰው ነሽ አንቺ። ብር ብቻ ብር ብቻ ነው የምትዩ። ሌላ ፍቅር የለሽም። ያለ ብር መቀመጥ አትችይም። እና ሱማያ የተደረገላት ሁሉም ይሰራልኝ ነው የምትዩ፣ ይደረግልኝ ነው የምትዩ። ሱማያ ይኸው ቆርጣ እሷ ልጆቿን ይዛ ሰው ቤት ገብተ እየሰራች ነው። አንቺ እንግዲህ አሁን ተራሽን ጫትሽን ጀምሪ። ጠቃሚ ተጎን ቁጭ ብለሽ ምንም ማድረግ አይቻልም። እንግዲህ ይኸው ሰኢድ እንዲሆኗ ትልቅ ሰው ወደ ታች ወረደ ማለት ነው። ትልቁ ምንድነው፣ ምንድነው የሚባል ተረት አለ። ትልቁ ምንድነው ውሃ ላይ ገባ ነው ምንድነው የሚባለው? ጉድ እኮ ነው። አዎ፣ እንደዛ ሆነ ማለት ነው። እና ቤተሰቦች እውነት እንግዲህ እኔማ ይሄንን አይቼ እንዴት አልፈዋለሁ ብዬ ሳያድር ሳይውል እስቲ ስራ ልስራ፣ ቪድዮን እስቲል እንዶ የአዩት ከደረሳት የሱማያ ንግስቴ ከደረሳት ብዬ ነው የሰራሁት፣ ላችኋለሁ። እንግዲህ ሰኢድ አሁን ቤዛ ምሽ አትልህም፣ ጫት የቃምክ ማለት ነው። የሶስተኛ ሚስት ምሽ አትልህም፣ እንኳን ሶስተኛ ሚስት ልታገባ ሻሂ ምትጠጣበት ማጣ፣ እዛ ሜዳ ላይ ወደቅ፣ መያነሳህም ጠፋ አለሁ አለሁ ያለ ችካዩ ትካደች። አንተም ውጪ ወጥተ ወደቅ። እንግዲህ ሰኢድ የሚሻልህን መፈለግ ነው መፍትሄ ማለት ነው። እንግዲህ ምንም ማድረግ አይቻልም። ሱመያ እንግዲህ ሁሉም ቦታ አስፈላልግ ታገኛታለህ። መቼም አጨክንም፣ የልጆቹ አባት ነው አጨክንም። እሷ ምንጨክን አንጀት የላትም አይ፣ ውድ እኮ ነው አሁንስ እውነትም አይ ከዛው ከዛው ትናንትና ከለበሰው ልብስ ነው ያለው። ልብሱ ራሱ አንቀየረ። ማበዱ በዚህ ያታቁም አበደ በቃ ማለት ነው፣ አበደ። ልጆች እኔን ካዩ ምን ይላሉ? መቼም አባቴ ማለት አይቀርም። ያው ብዙ ፍቅር ባይገባቸውም ልጅ ስታቅፈው ስታስጠጋው፣ የሚፈልገው ነገር ስታረግለት ነው ልጅ የሚወደው። ምሽ በራ በራ ሌላ ሚስት፣ ሌላ ሚስት ጋር መንከስከስ ማንም ወንድ ልጅ ማንም ልጅ አይፈልግም፣ ማለት ነው ማንም ልጆች በአሁኑ ሰዓት ማለት ነው። እና እንግዲህ ያለ ይሁን ማለት ነው። እና ቤተሰቦች እንግዲህ ዛሬ በጣም በጣም ነው የሚገርም ነገር ነው እንግዲህ። ከወደዳችሁ፣ ሸላይ፣ ተባረክ፣ አበረታቱ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ምሽት ይሁንላችሁ።